ጤና ይስጥልኝ ውድ አድማጮች፣ እንደምናመሻችሁ። ከአቤል ፎክስ ዩቲዩብ ቻናል አቤል ወርቁ ነኝ። ሰበር ዜና ነው። ንብረትነቱ የኢትዮጵያ አየር መንገድ የሆነ አንድ ቦይንግ 787 ድሪም ላይነር አውሮፕላን በሙምባይ ባጋጠመው ችግር ተገዶ እንዲያርፍ ሆኗል። ነገሩ እንደዚህ ነው። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ህንድ ውስጥ በድንገት ለማረፍ መገደዱን እናም በተሰፋሪዎች ላይ ህመም ማጋጠሙን ዘፋይናንሽል ኤክስፕረስ የተሰኘው የውጭ ሚዲያ ዘግቧል። ቦይንግ 787 ድሪም ላይነር አውሮፕላኑ በቦይንግ ባጋጠመው ችግር ሰባት ሰዎች መታመማቸውን የጠቀሰው ዘገባው ከሰባቱ ሰዎች መካከል ታዲያ አንዱ በጠና ታሞ ሆስፒታል ገብቷልም ብሏል። የበረራ ቁጥር ኢቲ 640 አውሮፕላኑ ክስተቱ ያጋጠመው 33,000 ጫማ ጫማ ላይ በመጓዝ እንደጀመረ መሆኑን ተመልክቷል። በዚህም ታዲያ አውሮፕላኑ በድንገት ለማረፍ የተገደደው በአካባቢው በተከሰተው የአየር ጸባይ ነውም ተብሏል። ቲክቫህ ኢትዮጵያ በበኩሉ የኢትዮጵያ አየር መንገድን ለጉዳዩ ማብራሪያ የጠየቀ ሲሆን የአየር መንገድ የሕዝብ ግንኙነት ሀና አጥናፉ በሰጡት ቃል አውሮፕላኑ ወደ ሞምባይ እየበረረ በነበረበት ወቅት የበረራ አባላቱ በካቢን ውስጥ የነበረውን ግፊት ቀንሶ አግኝተውታልን ብለዋል። በረራው በበረራው ወቅት ታዲያ የበረራ አባላቱ ባረጋገጡት መረጃ መሰረት ፓይለቱ ደህንነቱ ወደ ተጠበቀ ለፕሌኑ በሚመች ከፍታ ቦታ ላይ በመሄድ አርፏል ያሉት ሀና የአደጋ ጊዜ የኦክሲጅን ማስኮችንም በአግባቡ ተጠቅመዋል ሲሉም ገልጸዋል። አውሮፕላኑ ያለምንም ችግር በሰላም አርፏልም ብለዋል። ካረፈ በኋላ ታዲያ ስምንት ተጓዦች የህመም ስሜት ሰምቷቸው ወዲያውኑ በህክምና ባለሙያዎች ክትትል ተደርጎላቸዋልም ሲሉ ሁኔታውን አስረድተዋል። ሰባቱ በዚሁ የአየር መንገዱ ህክምና አግኝተዋል። አንዱ ተጎጂ ግን ለተጨማሪ ህክምና ወደ ሆስፒታል ተወስዷል። ነገር ግን ክትትል ከተደረገለት በኋላ ከሆስፒታልም ወጥቷል ሲሉ ለቲክታቭ ኢትዮጵያም ተናግረዋል። የአውሮፕላኑ አብራሪ ሁኔታ ሳይባባስ፣ ይቅርታ አድማጮች፣ የአውሮፕላኑ አብራሪ ታዲያ ሁኔታው ሳይባባስ ፕሮፌሽናል በሆነ መንገድ አውሮፕላኑ መቆጣጠሩን ለመረዳት ተችሏል ተብሏል። ሌላ አንድ ሌላ መረጃ ልጨምረላችሁና ዛሬ ለሶስተኛ ጊዜ እንግዲህ በሰሜን አዲስ አበባ አካባቢ ሌላ አንድ የትራፊክ አደጋ ደርሷል። ከቀንዙ አምስት ሰዓት አካባቢ የሚሆን ላይ ከእንጦጦ ማርያም ቤተክርስቲያን ደርሰው የሚመለሱ ሰዎች ሰዎችን የጫነ ሚኒባስ መኪና ታክሲ ከቆመ የትራክተር ጋር በመጋጨቱ ወደ ስድስት ሰው የሚሆኑ ሰዎች ከፍተኛ ጉዳት አጋጥሟቸው በተለይ ሶስቱ ደግሞ በጽኑ ሕመም ማለት በጽኑ ጉዳት ተጎድተው ወደ ጴጥሮስ ሆስፒታል መግባታቸውን ሰምተናል። እንደዚሁም መረጃውም ደርሶኛል። በወቅቱ ይዟቸው የነበሩ ሰዎች ከ12 አካባቢ ሰዎች ናቸው፣ ነገር ግን ከፊት ለፊት ያሉ በተለይ አንድ ሴት ልጅ ላይ ከባድ የሆነ ጉዳት ደርሶ እንደነበረ ከአይን እማኞችን ለማረጋገጥ ችያለው። እግዚአብሔር ይመስገን። ነገር ግን በዚህ አደጋ ውስጥ የሞተ ሰው አለመኖሩ ትልቅ ነገር ነው። ሆኖም ግን ሶስቱ ሰዎች ግን በጽኑ ጉዳት መጎዳታቸው ሆስፒታል ገብተዋል። እንግዲህ እግዚአብሔር ይማራቸው ብለናል።